ሞዴሊን ጥላሁን የ15 ሚሊዮን ብር ብራንድ አምባሳደር ሆነች። ሞዴሊን ሳጥላሁን ነዋሪነቷን በአሜሪካን ሀገር ያደረገች ትውልድ ኢትዮጵያዊት የቢዝነስ ሰው ስትሆን ከዚህ ቀደም በኢትዮጵያው ውድድር ሶስተኛ ደረጃን ይዘ ያጠናቀቀ ሲሆን የሚስ ኦሮሚያ ቁንጅና ውድድርን ደግሞ በአንደኝነት ማሸነፏ ይዘነጋም። በዓለም አደባባይ ሀገሯን ያስጠራች ኢንተርናሽናል ሞዴል ናት። ኮኬት ኢንቨስትመንት እንደ አውሮፓን አቆጣጠር በሀያ ሀያ የተቋቋመ ሲሆን በዋነኝነት በሶፍትዌር ኢንጂነሪንግ በሶፍትዌር ማበልጸግና ለተቋ ተቋማት ማቅረብ በኮንስትራክሽን እና በኢንዱስትሪ ዲዛይን ላይ የተሰማራ ሀገር በቀል ድርጅት ነው። ኮኬት ኢንቨስትመንት ኢንተርናሽናል ሞዴል ሌንሳ ጥላሁንን ብራንድ አምባሳደር አድርጎ የሾማት ድርጅቱ የሚሰጠውን አገልግሎት በዓለም አቀፍ ደረጃ ለማስተዋወቅና ተራሽ ለማድረግ ሞዴል ሌንሳ አሜሪካንን ጨምሮ በተለያዩ የዓለም ሀገራት ካካበተችው ዓለም አቀፍ እውቅናና የሥራ ተነሳሽነት እንዲሁም ኮኬት በቀጣይ ዓለም አቀፍ ቢዝነስ ሰዎች ጋር የሚያደርገውን ግንኙነት ራዕዩን እውን ለማድረግ አኳያ ስኬታማ ተግባራትን እንደምታከናውን በማመን መሆኑ የኮኬት ኢንቨስትመንት ዋና ስራ አስፈጻሚ ዋሲሁን ተፈራ ተናግረዋል። ኢንተርናሽናል ሞዴል ሌንሳ ጥላሁን የኮኬት ብራንድ አምባሳደር ለመሆን 15 ሚሊዮን ብር እንደተከፈላትም ታውቋል። ኮኬት ኢንቨስትመንት ከሀገር አልፎ በተለያዩ የዓለም ሀገራት ለሚያደርገው የንግድና የተለያዩ አገልግሎቶች እንቅስቃሴ የተቋሙን ራዕይ እውን ለማድረግ ሞዴሏን መምረጡን አስታውቋል። የኢትዮጵያን የስራና የንግድ አኗኗር የሚያሻሽል ቴክኖሎጂ ይፋ ተደረገ። ማርቨልስ ክሪኤቲቭ ቴክኖሎጂ ኢትዮጵያ ውስጥ ያለውን የስራና የንግድ አኗኗር ዘመናዊ ለማድረግ ሁለት ቴክኖሎጂዎችን ይፋ አድርጓል። መላ ጆብስና መላ ገበያ የተሰኙ ሲሆን ማርቨልስ ክሪኤቲቭ ቴክኖሎጂ ኢትዮጵያ ውስጥ ያለውን የስራና የንግድ አኗኗር ዘመናዊ ለማድረግ የተዘጋጁ ሁለት ታላላቅ ዲጂታል መድረኮች ላይ መላ ጆብስንና መላ ገበያን ጥቅምት 18 2018 በይፋ ተጀምሯል። በሶስት ስራ ፈጣሪዎች የተመሰረተው ማርፍልስ ክሬቲቭ ቴክኖሎጂ በኢትዮጵያ ተደራሽነትና ዲጂታል እድገትን የሚያሻሽሉ ፈጠራ ያላቸውን መላገበያና መላጆብስ ነው ይፋ ያደረገው። መላጆብስ ከመሰረታዊ የስራ ማስታወቂያዎች የዘለለ ተጠቃሚዎች ለቀጣሪያቸው ጎልተው እንዲታዩ የሚያስችላቸውን ለአገር ውስጥም ለዓለም አቀፍ መስፈርቶች የሚያስማማ ሙያዊ የስራ ልምድ ወይንም ሲቪ በራስ ስራ የሚያዘጋጅ አርቲፊሻል ኢንተልጀንስ በኤአይ የተደገፈ የሲቪ ማዘጋጀት ያለውም ቴክኖሎጂ መሆኑን ተናግረዋል። መላገበያ ቀላልነትን መተማመንን እንዲሁም ቴክኖሎጂን በአንድ ዲጂታል የገበያ ቦታ በማጣመር ኢትዮጵያውያን ምርቶቻቸውን በመስመር ላይ የሚገዙበትና የሚሸጡበት መንገድ የዘረጋ ሲሆን በመላ ገበያ ተጠቃሚዎች ሰፊ አይነት ምርቶችን ከሀገር ውስጥ የእጅ ስራዎችና የፋሽን እቃዎች እስከ ኤሌክትሮኒክስ ከተረጋገጩ ሻጮች ማግኘት የሚያስችል መሆኑም ተገልጿል። የቴክኖሎጂ ኢትዮጵያን ሻጮች ምርቶቻቸውን ለሰፊው ሕዝብ እንዲያቀርቡ የሚያስችላቸውን መሳሪያዎችን በመስጠት በማብቃት ላይም ሲሆን፣ ይህ ሻጮችን ብክነት እንደሚያስወግድና ስራቸውን ቀልጣፋ እንደሚያደርግም ተገልጿል። የዚህ ቴክኖሎጂ ዓላማ በመስመር ላይ መገበያትን ቀላል ማድረግ ብቻ ሳይሆን አነስተኛና መካከለኛ ኢንተርፕራይዞችን በመደገፍ የኢትዮጵያን የዲጂታል ኢኮኖሚ በማጠናከርም ከፍተኛ አስተዋጽኦ እንዳለውም ተገልጿል። የሱዳን ጦር ከ18 ወራት ከበባ በኋላ ቁልፍ የሆነችውን የኤልፋሽር ከተማን በፈጣን ድጋፍ ሰጪ ኃይሎች ተነጠቀ። የሱዳን ወታደራዊ አዛዥ ጦር ሰራዊት ከመጨረሻው ምዕራባዊ ኤልፋሽር ከተማ ለቆ መውጣቱንና የፈጣን ድጋፍ ሰጪ ኃይሎች አርኤስፊ ከተማይቱን መቆጣጠራቸውን አረጋግጧል። ጄኔራል አብድልፈታህ አልቡርሃን በቴሌቪዥን ቀርበው ባደረጉት ንግግር በሰላማዊ ሰዎች ላይ ስልታዊ ውድመትና ግድያ ለማስቀረስ ሲባል ሰራዊቱ ለቆ እንዲወጣ ማትደቃቸውንም ተናግሯል። የቀሩትን ዜጎችና የተቀሩትን የከተሞቹ ነዋሪዎች ከጥፋት ለመጠበቅ ከአካባቢው አመራሮች ጋር ለቀው ለመውጣትና ወደ ደህና ቦታ እንዲሄዱ ስምምነት ላይ መደረሱንም አያይዘው ተናግረዋል። የተባበሩት መንግስታት ድርጅት በቅርብ ቀናት ውስጥ በኤርኤስኤፍ የተፈጸመውን የግፍ ሪፖርቶች በማንሳት ሰላማዊ ዜጎች በሰላም እንዲንቀሳቀሱም ጠይቋል። አርኤስኤፍ በበኩሉ ሲቪሎችን እየገደለ ነው የሚለው ውንጀላም አስተባብሏል። የኤልፋ ሽር ከሱዳን ጦር እጅ መውጣቱን በሱዳን እርስ በርስ ጦርነት ውስጥ ትልቅ ለውጥ ሊያመጣም ይችላል ብለዋል። ይህ ጦርነት በአስር ሺዎች የሚቆጠሩ የተገደሉበትና ወደ 12 ሚሊዮን የሚጠጉ ህዝቦች ደግሞ መሰደዳቸውንም ተናግሯል። የከተማውን መያዝ አርኤስኤፍ በዳርፉር የሚገኙትን አምስቱን የክልል ከተሞች እንዲቆጣጠር ያስችሏል። ይህ በደቡብ ዳርፉር ዋና ከተማ ኒያላ ያለውን ጥዩ አስተዳደራዊም ያጠናክራል። ባሳለፍነው ሰኞ ዕለት የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉቴሬዝ የኤልፋሽር ሁኔታ በጣም አሳስቦኛል ሲሉ መናገራቸው የሚታወቅ ሲሆን የዓለም አቀፍ የሰብአዊ ህግ መጣስንም አንቶኒዮ ጉቴሬዝ አውግዘዋል። ለትግራይ የምንልከው በጀት ሙሉ በሙሉ ለወታደሮች እየዋለ ነው ሲሉ ክቡር ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ተናገሩ። ትግራይ የምንልከው በጀት ሙሉ በሙሉ ለወታደሮች እየዋለ ነው፣ ይህ ደግሞ ትግራይን እየጎዳት ነው ብለዋል። እንደምሳሌነት ጅጅጋን በኮሪደር ልማትነት ያነሱት በከፍተኛ ለውጥ አለ የሶማሌ ክልል ገቢ ካሳለፍነው ነው ዓመት ከትግራይ ክልል ገቢ በጣም ከፍተኛ ደረጃን ይበልጣል ብለዋል። ከጅጅጋ ገቢ የመቀሌ ገቢ ስድስትና ሰባት እጥፍ ይበልጣል ያሉት ጠቅላይ ሚኒስትሩ ገቢን ሰብስቦም ከዚህ ተመደ ደቦም እንዴት አንድ ወይም ሁለት ኪሎ ሜትር ኮሪደር መስራትን ያቅታል ብለዋል። ወደ ልማት ካልተገደ ሁልጊዜ ውጊያና ግጭት ነው የሚሆነውን ብለዋል። በተቻለ መጠን ወደ ሰላምና ወደ ንግግር ገብቶ የህዝብን ችግር መፍታት ያስፈልጋል ብሏል። በዘንድሮ ክረምት እርሻን ለማየት በድሮን በትግራይ ክልል በስፋት እንብር ነበር ያሉት ጠቅላይ ሚኒስትሩ የሚገርም ማሳ አለ፣ በንጽጽር ከፍተኛ እርሻም ይታያል። በወሰድናቸው የምስል መረጃዎች የሚያሳዩት የተሻለ ምርት እንዳለም ነው ብለዋል። እኛም የምንፈልገው ያንን ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውልና አርሶ አደሩ እንዲጠቀም ከልመናና ከእስረኝነት እንዲገላገል ነው ብለዋል። ህዝቡን እስረኛ ማድረግ ተጠቃሚ ስላልሆነ ከልመናና ከእስረኝነት ወጥቶ ወደ መሻሻል ለመጨረሻ ህይወት እንዲገባ መስራትም ያስፈልጋል ብለዋል። ትግራይ ውስጥ የፌዴራሉ መንግስት የውጊያ አላማ የለውም፣ አንፈልግም፣ ጥቅምም የለውም ብለዋል። በትግራይ ክልል ያሉ ሰዎች ይህንን ምክር ሰምተው ወደ ሰላም ቢያዘነብሉ ይሻላልም ብለዋል ክቡር ጠቅላይ ሚኒስትር አብይ አህመድ። ታጣቂዎች በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናንን መገደላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌቱ ስድስት ሰዓት አካባቢ በእለተ እሮብ ለሐሙስ አጥቢያ ጥቅምት 13 2018 ዓ.ም እንደተፈጸመም ተናግሯል። ታጣቂዎቹ ምዕመናኑን ከተኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መገደላቸው ተገልጿል። ስድስቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍነው ተወስዶ እንደነበረም ተገልጿል። የተገደሉት ምዕመናን የዕድሜ ክልላቸው ከሁለት ዓመት እስከ 76 ዓመት እንደሚገኙበት ቴሌቪዥን ጣቢያው ተናግሯል። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦም ቤንሳ ከተማ ሪፈር መሄዳቸውንም ተናግሯል። ከዚህ በፊት ታጣቂዎቹ ስምንት ምዕመናንን በተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተናግሯል። ከተገደሉት ምዕመናን ስድስቱ በገገሌ በአልወልድ ቤተ ክርስቲያን አንዱ ደግሞ በሞቆ ቅዱስ ዮሐንስ ቤተ ክርስቲያን እና ቀሪሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙንም ቴሌቪዥን ጣቢያው ተናግሯል። በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባልም ብሏል። በአሁኑ ሰዓት የአካባቢውን ሁኔታዎች ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ የቴሌቪዥን ጣቢያው ተናግሯል።